አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ፣ ውድና የተከበራችሁ የረምዳልማ ፔጅ ተከታታዮች እንዴት ናችሁ? እንዴት ከርማችኋል? ዛሬ የምገኘው እንግዲህ ደሴ ከተማ መሀል ፒያሳ አደባባይ ላይ ነኝ። እንግዲህ ዛሬ ወደዚህ ቦታ የተገኘሁበት ምክንያት ምንድን ነው ካላችሁኝ፣ የኢደል አደሃ አረፋ በዓልን በማስመልከት የደሴ ከተማ እንቅስቃሴ ምን ይመስላል የሚለውን አብረን እንድናይ ነው። እንኳን ለኢዳ ድሃ አረፋ በዓል አደረሳችሁ እህት ወንድሞቼ በሀገርም በውጭም ያላችሁ ሙስሊም እህት ወንድሞቼ በሙሉ እንኳን አደረሳችሁ ላለሁኝ በአሉን በሰላም በፍቅር በደስታ የምናከብር አላ ያድርገን እንሻአላ እንሻአላ እንግዲህ ያው መነሻችንን ከፒያሳ አድርገን መዳረሻችንን አራዳ እናደርጋለን ማለት ነው ያው የደሴ እንቅስቃሴ ሰሞኑን በጣም በአል ላይ ሲሆን በጣም ሞቅ ሞቅ ነው የሚለው ሰው በጣም እንቅስቃሴ ያደርጋል ልብስ ለመግዛት ከባቲ ከገርባት ከደጋን ከተለያዩ ከወልዲያ ከተለያየ ቦታ ደሴ ዙሪያ ያሉ ሰዎች በሙሉ መጥተው ከደሴ ነው ልብስ የሚገዙትና ከተማው ከሌላው ጊዜ በጣም መጨናነቅ ይታይበታል። በእርግጥ ብዙ ጊዜ ደሴ እንደሌላ ከተሞች ጸጥ ያለች አይደለችም። መጨናነቅ አለ፣ ግን ደግሞ ይብለጥ በዓል ላይ ሲሆን በይብለጥ ትጨናነቃለች ማለት ነው። ሰዎች ከተለያየን ቦታ ስለሚመጡ እና ዛሬ ምን ጨምሯል፣ ምን ቀንሷል፣ ልብስስ ምንስ ምን አለ የሚለውን ነገር ወደታች ወርደን እናያለን ማለት ነው። እንግዲህ ደሴ ለናፈቀቻችሁ የደሴ ልጆች፣ የደሴ ዙሪያ ልጆች፣ በደሴ የሚያለፋችሁ፣ የደሴ ፍቅር ያለባችሁ ሰዎች ደሴያችን ዛሬ በዚህ መልኩ አምራና ተውባ እያሳለፈች ትገኛለች። ኢንሻላህ እኔ ጋር ከሆናችሁ ደግሞ የገበያዋንም እንቅስቃሴ እስከ መጨረሻው ያለውን ነገር ስለማሳያችሁ አብራችሁን ቆዩ ማለት ነው። ኢንሻላህ ፔጄ አዲስ ከሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ጀምሩ። እንሻላ እንግዲህ ያው እዛ ፊት ለፊት የሚታየው ዳስ ሸማቾች ነው። ደሴ ላይ የገበያውን ለማረጋጋት ተብሎ ያው ገበያ ውድነት ስለሚኖር ሽንኩርት፣ ይሄ ጤፍ፣ ሩዝ፣ ዘይት ሁሉንም ገበያ ሳሙናም፣ ዳርጎም ሁሉንም ነገር ሰው እንሻላ ቤት ሆነበት ከዘይድ ያሴ ነጻ እየወጣን ነው። እንደዛ ማድረግ አንችል እራስሽን አሳልፍሽው ምናምን ወርደን ወተን እንግዲህ ወደ ልብስ ቤቶች ይደናል። ይሄ አሁን ያለሁበት ሙጋዴ የገበያ አዳራሽ ነው። የሕፃናት ልብሶች በብዛት አሉ። የሕፃናት ልብሶችን እያሳየኋችሁ ያለሁት የሕፃናት ልብሶች ነው። ያው የሕፃን ልብስ ታቃላችሁ በጣም ውድ ነው። የሕፃናት ልብስ በጣም ውድ ነው። እኔ ለምን እንደሆነ አላውቅም። ከሌላው ትልልቅ ሰው ልብስ ከሁሉም የሕፃናት ልብሶች በጣም ውድ ናቸው። የሕፃናት ልብስ ቤቶች ናቸው። እኔ አስራ ሁለት ሰዓት አካባቢ ነው እና ይሄ ሰዓት እየመሸ ነው አካባቢው ትንሽ ጨለምለም እያለ ስለሆነ ቶሎ ቶሎ አሳይቻችሁ ወደ ቤት ለመመለስ ነው እና ይሁን ደግሞ ወደ ጫማ ቤት ዘው። ሙጋዴ የገበያ አዳራሽ ሁለቱ ሙጋድ ነው። እንዲያኛው ህንጻ ይሄ ነው መሰለኝ። ሙጋዴ የገበያ አዳራሽ። እዚህ ደግሞ ጫማ ቤቶች ናቸው ያሉት። በጣም ብዙ አይነት ብራንድ ቆንጆ ቆንጆ ጫማዎችን አቅርበዋል ማለት ነው። እንደምታዩት ቆንጆ ቆንጆ ጫማዎች ናቸው ያሉት። የወንድም የሴትም፣ ቶርሽን ስኔከሮች፣ እንደዚሁም ቆዳ ጫማዎች ሁሉም አሉ ማለት ነው። እዚህ ጋር እንደምታዩት ያው እንግዲህ ሰውም ምሽት እየሆነ ስለሆነ ቀንሷል። ብዙ ሰው ጾመኛም ስለሚሆን ለፍጡር ወደ ቤታቸው ስለሚሄዱ ትንሽ የሰው እንቅስቃሴ ያን ያክል አይደለም። ነገር ግን ያው ያለውንም ነገር እንድናየው እንቅስቃሴያችንን ለዛ ነው ያልገታ ነው ማለት ነው። እንሻላ እንቀጥላለን፣ እንቀጥላለን። ይሄ ሁላ ጫማ ቤት አለ እንዴ ግን? ስቀርጸውን ያልታወቀኝም ነበር አሁን ሳየው ግን ረዘመብኝ። ሀገሩን ራሱ በጣም ነው የበዛብኝ። ማሻላህ ያለሁበት ቦታ ያው ጫጫታ ስለሆነ ነው ድምፁን የዘጋሁት እንጂ ሁሉም ቦታ ግማሹ ጋር ኢድ ሙባረክ የሚል እንዲሁም ለበይክ የሚል ሁሉም በራሱ የተለያየ ከፍተው ድምቅ ምቅ አድርገውታል። ቦታው በጣም ነው የደመቀው። በተክቢራ ደምቋል። ነገር ግን ያው ክርስቲያኑም ሙስሊሙም ነው ተክቢራ የከፈተው። ያው ግን በየአቅጣጫው የሚሰማው ነገር የትኛው ኮፒራይት እንደሚያስል ስላላወቅኩኝ የድምፁን አጥፍቼ ነው እየተንቀሳቀስኩ ያለሁት። ከጫማ ቤት ወጣን እንግዲህ አራዳ ጉሊት ተራ ደርሰናል። መንገዱን ደግሞ ጉሊትና እንዲሁም ኖርማሌ ሴቶች የወጣት ሴቶች ቀሚስ የሚሸጡ ሰዎች አሉ። የነዛን እያየን እየመሸ ነው። በዛው ቀስ ብዬ ወደ ልጄ ጋር ሄዳለሁ ማለት ነው። እየመሸ ስለሆነ፣ እንደምታየው ሳላቀው ነው ሰዓቱ የሄደብኝ በጊዜ ነው እንግዲህ አስፈቅጄ እናቴ ጋር ልጄን ጥዬ ወጣሁት። ነገር ግን መሸ ማለት ነው። እዚሁ አዛሌል ነው እኔ እንኳን አጾምኩም። ግን እናቴ ሀቢብ ጾመኛ ናቸውና ቤት ለእነሱ እንግዲህ ቶሎ መድረስ አለብኝ። እናንተም እንግዲህ እዝጊ ያለውን ነገር አንዳንዱን እያያቸው አብረን እንቀጥል። አብረን ወደ ቤት እንሄዳለን።